አባቴ ስድስት ልጆቹን ሰበሰበና የመረረ ነገር ሲኖር ብቻ የሚጠቀምበትን ሰማያዊ ሽፋን ያለውን አጀንዳውን ፊቱ ዘርግቶ ስብሰባውን ከፈተ። ስለዚህ አጀንዳ ሌላ ቀን በሰፊው እናወራለን። ገና ከመጀመሪያው የዕለቱን አጀንዳ ሲያስተዋውቅ ነበር ሁላችንም የደነገጥ ነው። ወይዘሮ ማን ያህል ይሻል ተክሌን የሚመለከት ነው ሲል ግራ ተጋባን ይሆናል የእናታችንን ስም እንዲህ እንደ ባቡር ሐዲድ አርዝሞ ያውም በአባታችን ሙሉውን ሲጠራ ሰምተን አናቅም። ማኑዬ የኔ ገላ ወለላይ ነበር በደጉ ቀን ሲጠራት። ሌላው ያስጨነቀን ነገር አባባ የእናታችንን ስም እንዲህ ያረዘመ ዋናውን ጉዳዩማ እስከ ነገ ወዲያ አይጨርሰው የሚል ስጋት ነበር። ያው እንግዲህ ይሄ ቤተሰብ እስከሚመጣው የፋሲካ በዓል መካከለኛ የበዓል አከባበር ካላቸው ቤተሰቦች ተርታ ይሰለፍ ዘንድ ቀን ተሌት እየለፋና እየደከመ መሆኑ ከእናንተ አይደበቅም። እንግዲህ በዚህ የሞት ሽረት ትግል ውስጥ ከዚህ ቤት ሳሎን እስከ አረብ ሀገር የተዘረጋው የቤተሰባችን መረብ ከፍተኛ አስተዋጽኦ እያበረከተ ይገኛል። አባባ ሲናገር አዳዲስና ሰምቻቸውን ማላቃቸውን ቃሎች እየመዘገብኩ ነበር። ለምሳሌ የሞት ሽረት ትግል ተርታ እንደውም ቶርታ መስሎ ነበር። ደግሞ እኮ አባባ ቁም ነገር ምጽፍ መስሎት ጽፌ እስክጨርስ ንግግሩን ገታ እያደረገ ይጠብቀኛል። ቀጠለ። እንግዲህ በዚህ ትግል ውስጥ ለእድገታችን እንቅፋት የሆንብንና ለዕለት ተዕለት እንቅስቃሴያችን ጋሬጣ እየሆን ያስቸገረን የእናታችሁ የሽብር ድርጊት እሱ ነው አለ። ሽብር የሚለውን ቃል ጠበ። ጥብቅ አድርጎት ነበር። እናታችን ሽብር ድርጊት ውስጥ ተገኘች? ጉድ ፈላ። እርስ በእርሳችን ተያየን። አዎ እናታችሁ በዓለም አቀፍ ደረጃ በግልጽ የሽብር ድርጊት ተብለው ከተቀመጡ ወንጀሎች ያልፈጸመችው የሉም ቢባል ማጋነን አይሆንም። ታላቅ እህታችን እቿን አወጣች። እሺ ባንቺ አምላክ እድሉን ሰጥቼሻለሁ አላት አባባ ኧረ አባባ ነገሩን አከበደው። አመሰግናለሁ። የእኔ ሀሳብ አንደኛ የምንሰማው ነገር ስለ እኛ እናት መሆኑ ተጠራጥረናል። ሁለተኛ ክሱ እየቀረበባት ያለችው እናታችን ምን ስላጠፋች ነው ይህ ሁሉ በደል የሚደፈደፍባት? አለች እምባ እየተናነቃት። የእናታችን ነገር አይሆንላትም። እማማ ስታስነጥስ ሳይቀር እህቴ አብራስ ታስነጥሳለች። አራረማመዷ፣ አነጋገሯ ሁሉ እንደማማ ነው። ጥሩ ጥያቄ ነው። እንግዲህ ሌላ ሌላውን ትተ ነው ዋና ዋና የሽብር ድርጊቷን ብንመለከት፣ አንደኛ እናታችሁ አንድም ቀን በጎ ነገር አስባና ተመኝታ አታውቅም። ለምሳሌ አብርሃም እስከ ሁለት ሰዓት ቢያመሽ ምንም እንኳን ከበለጠ ሻይ ቤት ባያልፍም ልጄን መኪና ገጭቶት ነው፣ ልጄ ሰው ጋር ተጋጭቶ ታስሮ ነው፣ ልጄ በምሬት በሱዳን በኩል አልፎ አሜሪካ ገብቶ ነው የሚሉና ሌሎችንም ጭንቀቶች በቤተሰቡ ላይ በመንዛት የሚማሩትን ልጆች በጭንቀት እንዳያጠኑ፣ እኔም ስራ ውዬ መጥቼ እንዳላርፍ ትልቅ ስነ ልቦናዊ ስጋት ስትነዛብን ከርማለች። በዚህ ምክንያት መላ ቤተሰቡ ስጉ በርጋጊ ሆኗል። አጀንዳውን ገለ ገለጥ አረገና፣ ባለፈው ሰላማዊት እህታችን ናት፣ አንድ ልጅ መውደዷን ተከትሎ እናታችሁ የሚያሸብር ድርጊት ስትመክራት በጆሮ ሰምቻለሁ። ሰው የሌለበት ቦታ አትጂ፣ ወደ ሰው ጅብነት የሚቀይሩ ወንዶች አሉ እየተባለ ይወራል። በማለት ልጅቱ ወንዶችን ከጅቦች ጋር ቀላቅላ እንድትመለከት በማድረግ ወደፊት ለትዳር የሚሆናትን አመለካከት ሳይቀር አዛብተዋለች። ድሮ ሃኒ እያለሽ በእንቅልፍ ልቧ የምታወራው ልጅ ይኸው፣ ዛሬ በላኝ ነከሰኝ እያለሽ ሌሊቱ ስትቃዥ ነው የምታድረው። ዋናውና አስከፊው ደግሞ የመንቀሳቀስ መብቱ ከእግዜር የተሸረውን ሰውዬ የእናትነት ስልጣሏን ያለአግባብ በመጠቀም ማገቷ ነው። ሴቶቹ ከቤት እንዳይወጡና ጓዳ ለጓዳ እንዲርመጠመጡ ወንዶችም እንደ ዶሮ አስራ ሁለት ሰዓት ቤታቸው ገብተው እንዲሰፍሩ አድርጋለች። እነዚህ ልጆች ወጣ ካላሉ፣ ሰው ጋር ካልተደበላለቁ፣ ጣፋንታቸው ምን ይሆናል? አዎ፣ የሁላችሁን ፊት የቀላው ድሎት አይደለም፣ የፀሐይ ጥረት ነው አለና ተራ በተራ ተመለክተን አባባ ጠቆር ስለሚል በቆዳችን ቀለም እሱን አለመምሰላችን ና ሁላችንም በእናታችን መውጣታችን ሳያበሳጀው አልቀርም። ሌላው እኔንም ራሴን የት ወጣ ገባ በሚል ጥያቄና ፋታ በማይሰጥ ክትትል መቆሚያ መቀመጫ ማሳጣቷ አስከፊው ግፍና በደሏ ነው አሁን ለት እስከ ሶስት ሰዓት በማምሸት የጠፋ ብላ ፖሊስ ጣቢያ መዘገበች ሶስት ሰዓት አሁን ምን አላት ሁላችሁም ታውቃላችሁ። መቼ ለታዲው ደግሞ አድማሱ ወንድማችን ነው። ነስር ቢያነስረው ነጠላዋን አንጠልጥላ በመሮጥ ልጄ እንደበደቡት ብላ መለከተች። እንግዲህ የቤተሰብ ቦምብ እስኪፈነዳበት ካልጠበቀ በስተቀር ከዚህ በላይ ሽብር ምን አለ በማለት አብራራ። በእርግጥ እናታችን ከሚገባው በላይ የምትጨነቅና ጭንቀቷ የሚያስጨንቅ አይነት ሴት ነበረች፣ ግን በአሸባሪነት የሚያስፈርጃት ነው ብለን አልጠበቅንም ነበር። ቀስ ብዬ እጄን አወጣውና እማማ ገበያ ሄዳለችና በሌለችበት ጉዳዩን ከመመልከት እስክትመጣ ጠብቀን ማስጠንቀቂያ ብንሰጣት ስል እህትና ወንድሞቼ በሀሳቤ ተስማሙ። አባባ ግን ተቆጣ። ምን ማለት ነው?

ገና የእናታችን ሽብርተኝነት ላይ ቤት ውሳኔ ሳያሳልፍ አሸባሪ ብሎ መጥራቱ ልክ አይደለም፣ ተቀባይነት የሌለው ድርጊት ነው አለች ብዙኃኑ ተስማሙበት። ቢሆንም ወንድማችን ዳንኤል እናታችን እልፍነሽ ከአባባ ጎን ወግ ነው ቆሙ። ዳንኤል በማማ ሱሰኝነቱ ስለተደረሰበትና በፍልጥ ስለቆራረጠችው እማማን መደገፍ አልፈለግም። እልፍነሽን ብትሆን የምትለብሳቸው ልብሶች ላይ በእማማ የተጣለባት ከባድ ማዕቀብ ስላበሳጫት እንጂ አባባ ያለው ነገር ገብቷት እንዳልሆነ የታወቀ ነው። ቢሆንም አባባችን ልዩነት ተጠቀመባት። እሱም ቢሆን ማታ ማታ አንድ ሁለት ብሎ መግባቱ በእማማ ተቀባይነት ስላጣ እማማን በአሸባሪነት ፈረጆ እንዳሻው ለመሆን ካለው ጽኑ ምኞት ይህንን ስብሰባ እንደጠራ ግልጽ ነው። በመጨረሻ አባባ ያላለውን ያልወሰን ነውን ውሳኔ ውሳኔ ብሎ አቀረበ። ወይዘሮ ማን ያህል ሻል ተክሊ በክፍለ ከተማ በምንትስ ወረዳ የቤት ቁጥር ነዋሪ የሆነ ቤተሰብ ላይ ከፍተኛና የተቀናጀ የሽብር ጥቃት ሲዘነዝሩ መቆየታቸው በቤተሰቡ አባወራና ቆራጥ ልጆች ወደ ደገፉት እየተመለከተ በተቀናጀ ክትትል ተደርሶባችኋል። በመሆኑም ከዛሬ ጀምሮ ወይዘሮ ማን ያህል ሻል ክፍሌ ሽብርተኛ ተብለው እንዲፈረጁ ቤተሰብ ወስኗል። ከዚህ ዕለት ጀምሮ በልብስ ላይ፣ በመጠጥ ላይ እንዲሁም በመግቢያና መውጫ ሰዓት ላይ በእርሳቸው በኩል የሚጣሉ ማዕቀቦች ተቀባይነት አይኖራቸው በማለት አወጀ። የደገፉት አጨበጨቡለት። ስብሰባው ተበተነ። አምስት ደቂቃ ውስጥ ሁለት እህቶች ያጫ ጭርታፋቸው ላይ ቀረ ብጣቂ ቀሚስ ለብሰው ከመኝታ ቤታቸው ብቅ አሉ። ዳንኤል አይኑን እያጉረጠረጠ ወደ ውጭ ሮጠ። ሊያጨስ እንደሆነ ነቅቼ ይበታሉ። አባባ ጠራኝና አብርሃም ናስቲ ኮሌግ ግሮሰሪ ሰባት ቢራ ገዝተና አለኝ። ራሳቸው በወጡት ሕግ እንዲህ አለማቸውን መብጨት አለ እንዴ ቢራ ልገዛ መንገድ እንደጀመርኩ እናቴ ጠራራው ከንፈሯን አድርቆት በወዛደር አንድ ጆንያ ከሰል አሸክማና ዘንቢሏን በቤተሰቡ አስቤዛ ሞልታ ከገበያ ስትመለስ አገኟት። ስታሳዝን! አሁን ቤት ገብታ በአሸባሪነት ለፈረጅናት ተሰብሳቢዎች ምሳት አዘጋጃለች። በጭንቀት እየተመለከተች አቡቹ የት ሄድክ ነው? በዚህ ጠራራ እንኳን ቤት አረፍ ብትል ምን አለ? ራስን ያመሃል ቶን ሲልህም ይነሳል ምን ይሻላል ደግሞ መሀል መንገድ ላይ መኪና ድንገት ቢመጣስ ዳርዳሩን አትሂድ አለች ዘንቢል ባል ያዘ እጇ ራሴን እያሻሸች ማሚ ከሽብር ድርጊቷ አልተቆጠበች አሌክስ አብርሃም ጽፎታል